ቅሊም በይውና። ነኝ ለቁም ነገር ነው የፈለግኩሽ። እሺ። በሰላም አውለህ በሰላም ያሳደርከኝ አንተ ቸራ አምላክ፣ እንደው ለዚች ልጅ ልብ ስጣትና ከደህና ባል ጋር አገናኛት ደህናም ባይሆን ብቻ ቢጤዋን ሰተ የልጅ ልጅ አሳይተህ አሳርፈኝ። ምን ፈልገሽ ነው? እስቲ ቁጭ በይ እኔ እና አንቺ መቼም እንደ እናትና ልጅ ቁጭ ብለን ካወራን ቆየ። አንቺም የዚህ ሱቅ ስራ ፋታ አልሰጥሽ አለ። አይ ካሁን አሁን ሰው ይመጣል እያልኩ በተስፋ እየጠበቅኩ ነው እንጂ ምን ገበያ አለ ብለሽ ነው? ቢሆንም ስራ አለኝ ብሎ ብሎ መምጣቱም አንድ ነገር ነው። እዚህ ከነገራ ተፋጠው ቢውሉ ምን ይገኛል። እሺ፣ ለምንድን ነው የፈለግሽኝ? አንድ የማማክርሽ ጉዳይ ነበረኝ። ቁም ነገር ነው እኮ ንገሪኛ። እሑድ እንግዶች ይመጡብናል። ትልልቅ እንግዶች? እኛ ቤት? እነማን? ሽማግሌዎች። ከማን ጋር ተጣላሽ ደግሞ? ከማን ጋር ጣላለሁ? ይሄ ጸባ አይደለም፣ ያለም ነው። እና ለምንድን ነው የሚመጡት? ጋብቻ ለመጠየቅ። እማማ፣ እኔ እንደዚህ አይነት ነገር ተኝ ብዬሻለሁ። እንዴ ምኑን ነው የምተውሽ? በቃ ማግባት ባለብኝ ጊዜ አገባለሁ። ነገር ውስጥ ወዲህ ነው? አንቺ ግን ማግባት ያለብሽ ጊዜ መቼ መሆኑ ነው በቃ ለትዳርስ ስወስን እኮ መቼ ነው ለትዳር የምትወስኝ እድሜሽ ስንት እንደሆነ አውቀሽዋል ጊዜው ቁጭ ብሎ ይጠብቀሽ መሰለሽ ማግባቴ አይቀርም ደግሞ አንቺ አመጣሽው ምንባል አይደለም የማገባው እኔም ባል ላምጣልሽ አላልኩ እና ሽማግሌዎቹ ነገሩ ወዲህ ነው እያልኩሽ? ገብሬ ነው ይዟቸው የሚመጣ ገብሬ ጋሽ ገብሬ ለምን ለኔ ለአንቺ ምን እኔ እንዳገባ እኔ እንዳገባ? ማንን? ራሱን? ገብሬ ምን ምን ነው? ደነገጥሽ። እና አንቺ ተስማማሽ? ሽማግሌዎቹ ገና እሑድ ነው የሚመጡት እያልኩሽ እኮ። እሺ ትያቸዋለሽ? ለምንም ቢላቸዋለሁ። ጋሽ ገብሬን ገብሬ ምን ይወጣለታል? አንቺ ጋሽ ገብሬ እኮ ለዚህ ቤት ዘመድ ማለት ናቸው። እኔም ይሄ ቅርበቱ ነው እንዳገባው ምክንያት ይሆናል። አባባ በሕይወት ኑሮ ይህንን ቢሰማ ምን የሚል ይመስልሻል? እንኳን ሌላ ሰው እጅ አልወደቀች ይችላል። ገብሬን እንደ ወንድም የሚያምነው ጓደኛው ነው። ጋሽ ገብሬም ቤተሰብ እንደራሳቸው ቤተሰብ እንዲጠብቁ አደራ ተሰጥቷቸው ይህንን እምነት ማጉደል የለባቸውም። እንዴ መጋባትና እምነት ማጉደልን ምን አገናኘው? እስቲ ንገሪ። እንደ ወንድም የሚወዱት ጓደኛቸውን ሚስት ማግባት አያሳፍራቸው? ለምን ያሳፍረዋል? ጓደኝነት እንጂ ዝምድና አለን እንዴ? እሳቶስ እሺ፣ አንቺስ ትንሽ አታፍሪ? ለምን አፍራለሁ? አልሰራኩ፣ አላመነዘርኩ በትዳር ተሰብስቤ ልቀመጥ ነው ያልኩት። በዚህ ዕድሜሽ? እድሜ ምን ሆነ? አንቺ ባረጅስ? እንደው በብቸኝነት ኖሬ እንድሞት የፈረደብኝ ማነው? እስኪ ባል ምን ያደርግልሽ አሁን? አንቺ ባለጌ ስድ፣ እንዴት ባልገሻል? እባክሽ ሱቅ እያልሽ መዋል ከጀመርሽ ወዲህ ኮን ዳይን ጥፍት ብለሻል። ሰው ቢሰማ ምን ይላል? ሰው የፈለገው ይበል። አንቺም እስከዛሬ አልሰማሽው? ቀኑ ሲደርስ ይሆናል ብዬ ጋብቻውንም ቢሆን ልጄ የራሷን ችላ ከቤት ካልወጣች አይሆንም ብዬ እንጂ እኔና ገብሬ ልባችን ከተፈቃቀደ፣ እቆይ ለሰው ብለን አይደለም ለአንቺው ብለን እና አሁን እራሴ ቻልኩ። ምን ቀረሽ እንግዲህ ማግባቱን እምቢ ብለሻል። ሌላም ስራ ቢሆን ካልተማሩት አይሆንም። በዛ ላይ ሰነፍ ነሽ፣ ስራ አትወጅም። ኃላፊነትን እንድትለምጅ ብዬ ይህንን ሱ ከፈትኩልሽ። ምንም ጠፍ ያለ ነገር የለም። መቼም እየሰራች ነው ብዬ ነው የማወራው። ቤቱንም ሱቁንም ለቅቅልሽ ይሄዳል። ሩዲያ ሙያ ብለሽ ይዘሽዋል። መቼም ዛቻ፣ እኔም አገባለሁ። ቤት ቤት ቤት ሆይ ሲያረጓ የተሻልትም ለአግባስ ቢሉ በደህና ጊዜ ያላስቀመጡት ባል ከየት ይመጣል? ያስቀመጥኩት ባል እንደሌለ በምን አወቅሽ? እሱማ ሙያ ነበር። ለመሆኑ ማን ይባላል? ለምን ነግርሻለሁ። አርጎት ነው የሆነ ሆነና እሁድ ሽምግልናው ላይ ተገኝተሽ ድጋፍ እንድታረጊልኝ መቼም ለዚች ብዬ ዘመድ አላስቸግርም። እኔ ጋኗ ሽምግልና የሚላከው ሄቤት ሄቤት፣ ከሰው ተቆጥረሽ ብገኝም ጋብቻውን አልፈቅድም። ምክንያት ሽስ ቢሉሽስ እድሜዋ ከጋብቻ እድሜ ያለፈችን ሴት ለባል አልሰጥም እላለሁ። ሂጅ፣ ውጭ፣ ውጭ፣ ውጭልኝ! ድራሽሽ የጥፋ ባለ

እሺ ልፍት ሽን እንኳን እናቴ ለምን አገባሽ ብሎ እንደዚህ መሆን አለ እንዴ? አይነት ምን ያናደዳልኝ አይነት እንዴ? አረ ደስ አይልም። ይመቻቹ ማለት ነው እንጂ በሰው ፍቅር ማን ዲሞር ሙድ የለውም። አረ ዝም ብዬሽ በእናትሽ ሰው መጣ የለም ምን አገባሽ ለማን ተመስላሽ? አንቺ ፈልፈላ ደግሞ እኮ የምታገባው ጋሽ ገብሬ። እኔ እንደውም ጋሽ ገብሬን ባያገቡ ነበር የሚያናድደኝ። ጋሽ ገብሬ የገባቸው ሽማግሌ ናቸው። ምን አደረጉኝ ብሎ ይፈነግላቸዋል። ማለት አላውቅም እንዳትይ ብቻ ጋሽ ገብሬ የማዘርሽ ቦይፍሬንድ መሆናቸውን እውነትም ጆሮ ለባለቤቱ ባዳ ነው። ውሸት ነው። ማንንም ጠይቂ። እዚህ ዘፈር ስለ ሁለቱና ስለ ሁለታችን የማያውቃለን። እናንተም ታውቃለ እንዴ? አንዳንዴ እንዲቆመሽ እኔን እኔን እያየሽ አይደል እንደሽ ወደውሽ የሚገቡት ጉድጓድ ግባ ጠላት። እሺ፣ እኔ ግን እንዴት አላውቅም። ታውቂ እንደዚህ እንዳትሆኝ ይሆናል አይደበቁሽ

ታዲያ ጋሽ ገብሬ ከአንዷ ልጃቸው ቤት ወደ አንዱ ልጃቸው ቤት ከአንዱ ዘመዳቸው ቤት እጥፍ ወርቅ ቤት በመሸባቸው የሚያዱ እንግዲህ አይደሉም እ የግል ቤት ያላቸው፣ ወዴት ይጠቃልላሉ ነው ነገሩ። ይመቻቸው ባሽ ጋ። አንቺም አግ ማንን አገባለሁ እኔ፣ የማንን ጎፈሪ አበጥራለሁ? ብርድ ከፀሐይ የሚፈራረቅብኝ አንቺን ፈልጌ መስሉ ያለች ደግሞ አገባለሁ። የእኔ አለመግባት ይከነክናቸው የለን ማግባት እንደዚህ ቀላል መሆን አሳያችኋለሁ። አገባለሁ፣ በዕል ሳይሆን በፍቅር ወይ አግቢ። ምን አሞ በቃሻ በጥቅ እንዲያደርግሽ ለምን ነው። በቃ ምን ተስፋለኝ። ራት ልጋብዝሽ። እሺ እሺ። ምን ነው? አይ ምንም። ተዘጋጅተሽ ጠብቅኝ። አስራ ሁለት ሰዓት አካባቢ በዚህ ሳልፍ፣ እጅሽ ልጂ። እብስ አንተ፣ አይደል ልትሄድ ነው ቤቴ። ለምን ለምን? ሳንቲም ልፈልጋ። ደግሞ ፍቅር እድሜ የሚኖረው ተነፋፍቀው ሲገናኙ ነው። ኩረኛ ጌታገሰ የእጁ ናፈሰ ማለት እንግዲህ ይሄ ነው። ለምን ዋልሽ ምህረት? ደህና አልክ ባህሩ። ቤቢሹ ተሻላት? ደህና ናት። አሁን ተኝታለች። ምኗን ነው አሉ ግን ሐኪሞቹ? አይ ማማ ጥፍ ወርቅ ቅጭት ነው ብለው አሽቷት አሁን ትንሽ አለ ብሏታል። አይዞሽ፣ ያው ልጅ እየታመመ ነው የሚያድገው። እሱ ወደ ውስጥ አትገባም ታዲያ? ሀይሉን ፈልገው ነበር። አብራችሁ የነበራችሁ መስሉኝ። ኧረ እኔ ዛሬ ከነጋም አላየሁትም። ያልጋውን ጉዳይ ወስኛለሁ በዛሬው ዕለት ሁሉንም ጨርሻ አድራለሁ ብሎኝ አይደለም? እንደውጣው ለኔ አልነገረኝም ደውልለት እንዴ እኔማ ዛሬ ነጻ ስለሆንኩኝ እንድንጨርሰው ፈልጌ ነበር ታዲያ ሄደህ ለምን አትሰራውም ቤቱ ቤት ይጠፋሃል አይ የሚጠፋኝ እንኳን አይመስለኝም። ያልጋው ዲዛይን ደግሞ እሱ ጋር ነው ደውልለታ ዲዛይኑን ዕቃውን ስናጓጉዘው ያዘው ብሎ ሰጥቶኛል እኔ ጋር ነው እንዴታ አምኖ ሰጠህ እባክህ አሁንማ አብረን እየሰራን አይደል ካልተማመንን እንዴት ይሆናል ታዲያ ምን ምን የቸገረ አልገባኝም አይ እሱ ባለበት ቢሆን ይሻላል ብዬ ነው እናቱ ግቢ ኃይለኛ ውሻ አለ፣ ድምጽ በሰማህ ቁጥር እንደ ጉድ ይወረወራል። በቃ ደውለለት ስልኩን ልስጥህ። አይቆይ እኔ ጋር መሰለኝ። አያነሳውም። ሃይሉ ሃሎ ሃሎ ሃይሉ ባህሩ ነኝ። ሰላም ነው? አሁን ዛሬ ነጻ ነኝ፣ መሄድ እንችላለን ወይ ልልህ ነው። ምን አልከኝ? ነገ አልችልም? አዎ ነው። በቃ ሌላ ጊዜ ይሁና። ጥሩ ነው ይቅናህ። እንግዲህ ምንም አይደል። የት ሆኖ ነው? ወደ አሜሪካ ስልክ እየደወልኩ ነው። ከአሜሪካ ስልክ እየጠበቅኩ እንጃ። የነገረኝን አልያዝኩትም። ይሄን ስልክ ብር ለመላክ ይሁን እንዲልኩለት ለመጠየቅ እርግጠኛ አይደለሁም። አዎ በቃ ዛሬ አልችልም ብሏል እኔም ወደ ጓደኞቼ ልሂድ ምናልባት ሐሳቡን ለውጦ ከፈለገኝ እንግዲህ ይደውልልኝ በይብሹኑ እግዚአብሔር ይማራት አሜን ባህሩ ይቅርታ አንድ ነገር ላስቸግረ የምችለው ከሆነ ምን አለበት ካልጋው አልጋውን ከምትሰራው ሂሳብ ጋር ተጨምሮ የሚሰጥ አንድ ሁለት መቶ ብር ይኖራል አሁን ላስቸኳይ ጉዳይ ፈልጌው ነው አልጋውን እኮ በትብብር እንጂ በክፍያ አይደለም የምሰራው በኋላ ኃይሉ ሲመጣ ከሱ ተቀብዬ የምመልስልህ ነው፣ ወይም አንተ እራስህ ትቀበለዋለህ። ቆይ እስኪ አስሬ ለእቃ መግዣ ከደንበኞች ላይ ተቀበለው ቀብድ እኔ ጋር አለ፣ እሱ ልስጥሽ እንዳልኩሽ እስከ ማታ ነጻ ስለሆንኩኝ ገባ አያልድም። እስከ ማታ እኮ ነው የምታበድረኝ። ኃይሉ እንደመጣ ወዲያው ነው የምመልስልህ። እሺ፣ ምን ችግር አለው። እግዚአብሔር ይስጥልኝ። ያንተን ብድር መቼም እንዴት እንደምመልስ አላውቅም። ውለታህን እግዚአብሔር ይክፈል። ምን አደረግኩልሽ ብለሽ ነው በይ ሰላም ወይ እሺ ሰላም ወይኔ ምህረት ለስንቱ እንዳላበደርኩ ዛሬ እኔ ወርጄ እና ተዋርጄ ሰዎች ተመልካችሉ?

ለምን ተቀዳልሽ ታዲያ? አንተ ደስ እንዲል? እኔን ደስ እንዲለኝ ጠጪ። ቤተሰቤን አስቸግሬ ያመጣሁትን ገንዘብማ እንዲህ ዐይን ዐይኑን እያየሽ አታባክኝ። እኔ ካፍላን። ወይዘሮ ጥፍወርቅ ከሰርጌ ሂሳብ ላይ ነካች ብሎ ይገድሉናል። ወሬኛ። እና ለመጋባት ወሰኑ ነው የምትኝ። ፍርሳቸው በቃ። ስለራሳችን እናውራ። የእኔና የአንቺ ጉዳይማ ያለቀ የደቀቀ

አንጠልጥላ እንደምትገላኝ ታውቃለህ። ካላድርሽ እራት ልጋብሽ ስልሽ ለምን ይሻል? እራት መብላት ማለት አብሮ ማደር ነው። ሴት ነሽ። መቼ ይሄንን መገመት አያቅሽም። ታየኝኩ ደግሞ ስለምን አታድርም? ገና ልታገቢኝ አይደል እኮ። ቀስ ብዬ ነው። አንቺ ቀስ ስትይ ማዘርሽ ሙሽራ ተብሎላቸው ያገባል። ልብ ብዬ አላየሁም። ብዙ ጠጣህ እንዴ? ከሁለት ቢራ በላይ አላዘዝኩም። በደንብ ጠጣሁን? የተናገርከውን እንድትረሳ እቺቱ እንደር ምናምን የምትለው ከጠጣሁማ፣ ሌላ ጉድ ነው። ልቀቀኝ፣ በእናት አንተ! ከአሁን በኋላ ልትስመኝ ከሞክር፣ ቀጥ ብዬ ነው የምወጣ። የት ትሄጃለሽ? እንዴት? ስንት ሰዓት ቢሆን ታክሲ ይዤ አልሄድም? አመሸሽም፣ አደርሽም፣ ቤት ስትገቢ የሚጠበቅሽ ጥያቄ እንደሆነ አንድ ነው። የኛ ጎረምሳ፣ ለመሆኑ ከማጋ ነበርሽ? ጉድ ነው ዲቃላሽ። አሁንማ ስላንተ ማውቅ ያለባትም፣ ሽማግሌ ከተላከ በኋላ ባይሆን ይሻላል። ዋናው ነው ምላጋባ መሆኑን ማረዳቷ ነው እንጂ ማግባትሽም፣ እቺ ንጋባ፣ እኔ ዛሬ ይሁን እያልኩሽ ነው። ተጠየቅከውን አትመልስም። አላየኋትም አልኩሽ። ሁሉም ሰው ከተኛ በኋላ አንተ አደለህም የውጭውን በር የምትቆልፈው? እታዲያ ታዲያ የገባውና ያልገባውን ሰው እያረጋገጥኩ ነው እንዴ የምዘጋው? ለምን አታረጋግጥም? እንደው ተገኘ ተብሎ ሰው ላይ በር መጠርቀም አለ እንዴ? ነገርኩሽ እኮ እኔ የሱቁን መዘጋት ሳይ ገብታ የተኛሽ መሰለኝና በሩን ዘጋሁት። ደግሞ ውስጥ ተቆልፎባት ከሆነ አታንኳኳም? ቤቷ አይደለም እንደ ውጭ ልጅ። አንድ ነገር ትሁንና ብቻ ዛሬ ምንድነው የምትይው ማማ? እኔ ሄደችበትን አላውቅም። አላየዋትም፣ አልኩሽ። የእሷ የት ማደር እንዴት ነው የኔ ጥፋት የሚሆነው? አንተ ባለጌ ስድ አፈ ሞልቴ! የት ማደር ስትል አታፍሪ? አብራችሁ አላደጋችሁም? አብራችሁ አልበላችሁም? አልጠጣችሁም? ከፎ ጋጥሞትስ ቢሆን ብለህ ትንሽ ደንገጥ አትልም? ያለችበትን ለማወቅ ሞባይሏ ላይ ደወልኩ፣ ዘግተዋለች። ከዚህ በላይ ምን ላድርግ? ጓደኞቿን አታውቅም? እረ እኔ አላውቃችሁም፣ አላየሁም፣ አላውቅም ሴት ደግ ነገር ካፈ የሚወጣው ባትወለድህስ እህትህ አይደለች ትልቅ ሴት ናት ራሷን መጠበቅ ትችላለች እሱን አንተ አትነግረኝም? እኔ ነው ያሳሰበኝ እዚህ ነው ሳትር ተመቅራቷ ህጻን ልጅ ናት እንዴ እሷ የሄደችበትን ተናግረህ አትወጣም ሰው ያስባል አይባልም ነገሩማ ትንሽ ተጋጭተን ነበር ነገር ያላልኩትም እንጂ ቤቱንም ሱቁንም ለቅቄልሽ ሄዳለሁ ብላ ዝታ ነበር ምን ሆንኩኝ ብላ አንድ ቦታ ካለች ደውዬ ላረጋግጥ። የት ቦታ? ስልኩን ገና ጠያይቄ ነው ግን አንድ የምጠረጥረው ቦታ አለ። ብቻ እሷ በሰላም ትገኝ። እግሯ ላይ ወድቄም ቢሆን ይቅርታ ጠይቃ ወይ እሷ መስላኝ። እንዴት ልቤ ቀጥ አለ። ደናደራችሁ፣ በጠዋቱ ኬየት ነው? አረ ባካችሁ፣ የጨነቀ ነገር ገጥሞኛል። ምን ነው? ምሕረት ቤቢሹን ይዛት ሄደች። ት ጥላይኝ ሳት ሄዳ አትቀርብላ ት ሄዳትቀርም ተጋሽታችሁ ነበር? ከቅርብ ጊዜ ወዲህ መነጫነጫ ብዝታ ነበር። በእኔ ተስፋ እየቆረጠች ነበር ያለቀው፣ ባካችሁይ ታዲያ ፈለካት? ያልፈለኳት ቦታ ቤተሰቦቿ ጋር፣ ጓደኞቿ ጋር ልትሄድ የምትችልበት ቦታ ሁሉ ጠየቁ። ሁሉም እኛ ጋር አልመጣችም አሉ። በዛ ላይ ስልኳን አጥፍተዋለች። ቤት አላደረችም ማለት ነው። ማታ አምሽቼ ነበር የገባሁት። ስመጣ የለችም። ቤቢሹን ይዛ ዘመድ ጋ ውላ ይሆናል ብዬ እየጠበኳት እንቅልፍ ወሰደኝ። ለሊት ስነቃ የለችም። አይነጋ የለም የለም። ነግቶ በአጠያይቃትም የለችም። እንደው እንደው እንደው እንዴት ያለ ጉድሞ ባካችሁ! እኛም እኮ ብሌን ጠፍታብን የምንቆራጠጠው። ብሌንም ቤት አላደረችም። እናስ ያለመደባት ካለ ዛሬም እኮ ወደ እጃ ድራታቅ ምናልባት አብሮ የሆኑ እንዴ አሃ፣ እውነት አንድ ላይ ይሆኑ እንዴ? ሰራተኛውን ትላንት ስጠይቃት ከሰዓት በኋላ ጀምሮ አላየዋትም ብላ ነበር የነገረች። እኔም ብሌንን ከትናንት ጠዋት ወዲህ አላየዋትም። ብሌንም ስልኳን ዘግተዋለች። አሁን የት ተብለው ይፈለጋሉ። እስቲ አንድ ላይ የሚወስድ እኔ የማላቀው ምን ምክንያት ሊፈጠር ይችላል? ጭንቅላቴ ተበጠበጠ። ምን አለበት ለአንድ ሰከንድ ብታዳምጠኝና፣ ይቅርታ እንኳን ጠይቂያት ሄደች። ምን አጥፍታል? እኔ የምረባሰው አይደለሁም። ለራሴም ለሷም አልጠቅም። ይበለኝ። ልጄን ልጄን! ግን ቆይ ቤቢሹ ታማ ነበር አይደለም? ምናልባት ሐኪም ቤት ወስዳት ቢሆንስ? ወይ ደግሞ ሌላ ቦታ። ልጅቷ የታመመችው ቅጭት ነው ድናለች ። አሁን ምን ሆነች ልትል አይደለም እኮ። እኔ ቤቢሾን አሟት ሊሆን ይችላል ያልኩበት ምክንያት ለአስቸኳይ ጉዳይ ብላ ከኔ ብር ስለወሰደች ምናልባት ለሕክምና ፈልገው እንደሆነ ብዬ ነው። የምን ብር? አይ ማታ ኃይሉ ሲመጣ መልሳለሁ ብላኝ ለእቃ መግዣ የተቀበልኩትን ሁለት መቶ ብር ቀብድ እሰጥቻታለሁ። አቤት! አቤት! አቤት! አቤት! አሁን አንተም ለማበደር በቃ በአደባባይ ትፈልላለህ። ከባለቤቷም ደብቃ ሊሆን ይችላል የወሰደችው። አበደርኩ ብለህ የሰው ትዳር መሃል ትገባለች። ትገባለ ከኃይሉ ውሰድ እኮ ነው ያለችው። እኔ ስለዚህ ብር ምንም የማውቀው ነገር የለም። እስኪ ለማንኛውም ትገኝና ለብሩ ያደርሰናል። ቆይ ብሌን፣ የት ነኝ ብላ ነው የሄደችው? እዚህ ነኝማ፣ አባት፣ ነው መውጣቷንም ሳላይ፣ ቤት አለማደሯ እኮ ነው ያሳሰበኝ። ፈልጌ ፈልጌ ሳጣት ተስፋ ቆርጬ ፖሊስ ጣቢያ ላመለክት ነበርኩ አመጣጤ። ታዲያ ምን ብቻ ነው ሄድከው ሄድከው የኔ ዋስ የበላት እጅ ባልጮህ ብሎ ምኑን አርፌ የተቀመጡት። ወይኔ ልጄ ወይኔ በሉ ተነሱ፣ አብረን ሄደን አፋልጉን ብለን ፖሊሶቹ እግር ላይ እንውደቅ። አንዷን ልጄ አንዷን ልጄ እኔ ድምጽ ይጥፋልሽ እናቴ፣ ምን ነው ለኔ ባረገው።